ሰላም፣ ሌላው ሰላም። ውድ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ያው ዛሬም በድጋሚ ተመልሼ መጥቻለሁ ቆዩ መሰለኝ ለብቻዬ ከመጣሁ እና እና ያው እንግዲህ ሰሞኑ እየተፈጠረ ያለው ነገር እያያችሁት ነው። እኔም ያለውበት ሁኔታ እንደገና በቃ ሙሉ ለሙሉ እኔ ያለውበት ሁኔታ ብቻ ሳይሆን በቃ ቤታችን ያለበት ሁኔታ እያያችሁት ነው። በጣም የሚያስጠላና እኔ እንጃ ከአቅማችን በላይ እየሆነ ያለበት ሰዓት ነው እና በጣም ያስጠላል። እኔ ራሱ እኔ እንጃ ለምን ተፈጠርኩ እያልኩ ነውላ ማለት አንዱ ነገር እየተወጣሁት ነው ስል አንዱ ነገር ይመጣብኛል። አንዱ ነገር ደግሞ ትቼዋለሁ ትቼው ደግሞ አንዱ ነገር ተስተካከለ ስል አንዱ ነገር ይመጣብኛል እና ያው ሰሞኑን ያለሁበት ሁኔታ እያያችሁ ነው። ከልል ጋር ያለን ነገር እንደገናም ደግሞ እየተፈጠረብን ያለውን ነገር እያያችሁት ነው እና ያው ማለት እኔ ከአቅሜ በላይ የሆነ ነው። በጣም እንጃ በቃ እንዴት ብዬ ላስረዳችሁ? በጣም ነው የሚያስጠላው ና ያው ማለት አሁን ከዚህ በዚህ ሁኔታ ላይ በነገራችን ላይ አሁን ልውል ደውዬለት እየመጣ ነው። ለምደው የመጣችሁ ካላችሁኝ ማለት ልውል ደውዬለት እየመጣ ነው እና በቃ ከዚህ በኋላ እኔ ልውል እያያችሁት ነበረ ምን እያደረገ እንዳለ ማለት እኔ እዚህ ጋር እህቴ ታማ እያስታመምኩ ምናምን በቃ አለ አይደለ። እግዚአብሔር ይሰጣችኋል ከዛን ደግሞ የሚያነሳባችሁ ነገር አለ እና የእሱ በጣም እያሳሰበ ያለው ምንድን ነው ስለ እኛ ገና ምንም ላልታወቀ ልጅ አለመኖሩ ነው እና ስለዚህ በቃ ማለት ብዙ ነገር እየተደራረበብኝ ሰሞኑን ልል እያደረግ ያለውን ነገር እያያችሁት ነበረ። ማለት አንዳንዴ ኮ ቢያንስ ስለ ልጅ ስለ ልጅ በጣም ያጓጓል። የሆነ ልጅ ሲመጣ በጣም ነው ደስ የሚለው። እኔም በጣም ነበረ እየጓጓ ነበረ፣ ግን ምንም ማድረግ አልችልም። በቃ እግዚአብሔር ሰጥቶኝ ነበረ፣ ግን አነሳብኝ። ምንም ላረግ አልችልም። ግን እሱ ደግሞ የመሰለው ምንድን ነው እኔ በራሴ እያስወረድኩት ነው የመሰለው ማለት ነው ግን እኔ እንደዛ አላረኩም ለምን አደርጋለሁ እኔ እኮ ለማስወረድ ለማስወረድ መጀመሪያውኑስ ለምን አረግዘዋለሁ እና ግን እሱን በቃ ምንም ሊረዳኝ አልቻለም እንደገና በዚህ ሁኔታ ላይ ሆኜ ምናምን እና ማለት በቃ ቢያንስ እኮ ሰው ይረዳቸዋል እኔ እዚህ ጋር እሷ እንደዚህ ሆና የማስታመም ባለብኝ ሰዓት ገና ሌላ ጣጣ ደግሞ የእሱ ጭቅጭቅ ምናምን። እኔ ለምን በቃ ማለት ሳሚ ራሱ አለ አሁን ውስጥ ነው ግን ይመጣል። በሱ ፊት በቃ ምነግረው ነገር አለ ማለት ምነግረውን ነገር ውሳኔ በእሱ ሲመጣ ብትሰሙ ነው የሚሻለው። ለምን እንደዚህ አይነት ውሳኔ ውሰንችል ልትልኝ ትችላላችሁ፣ ግን እኔ በቃ ከአቅሜ በላይ የሆነ ስለሆነ በቃ ቢያንስ እህቴን ላስታም፣ ሌላው ነገር የኔው ነገር እደርስበታለሁ በማለት ነው እና እንግዲህ ይህን ውሳኔ ሶስትን ለእናንተ ብዬ ሁሉም በቃ በጣም ይቅርታ፣ ምንም ማድረግ ስለማልችል ማለት ነው። ደግሞ ቀረ እና ግን በጣም ነው የሚያስጠላው። እግዚአብሔር እንጃ በእኔ ቦታ ሆኖ አንድ ሰው ቢያየው እንጃ እንዴት እንደሚሆን አላቅም። ግን በጣም ከባድ ነው። ከአቅሜ በላይ እየሆነ ነው እና ካሜራማን እንዳቀርጥ

ምን ሆናችሁ ነው ደግሞ? ትላንትና ያደዛ እሱ ታውቅነት አንተ በቃ ሉላ አንድ መረዳት ቢያንስ እኮ አንተ ራሱ እንደዛ ነግረው እንደዛ አስረድተኸው ግን ምንም ሊረዳ አልቻለ። ያድጋል ደግሞ ይሞታል ነገር ሰው ልጅ የሆነን ሳለን ደግሞ አንዳንዱ ሳይወለድ የሚሞትም አለበቃ በቃ ያጋጥማል በእኔ ብቻ እኮ ሌላ ቀርቶ እንደው ለፍቶ ለፍቶ ተምሮ ተምሮ ራሱ ሊመረቅ የምርቃቱ ቀን የሚሞት። ልክ ነህ። ግን የሰራችሁን አንተ ማነህ? ምንም እኔ ባይወርድ ኖሮ ዋሽታክ ቢሆን ኖሮ ልጁ አልወረደም እንበል ሲያድግ ይሄ ልጅ ዮናስን መልክ ይዞ ማደጉ ይቀራል? ወይም አንተ እንደምትለው የሌላ ሰውን መልክ ይዞ ማደጉ ይቀራል? እንዳይቀር ነው ለዛ ብላ አስወረደችው እያልክ፣ ለአንተ አለ እንደ ወንድ ሀሳብ ጥሩ ነው። እንደ ወንድ መጠርጠር ያለብን ነገር ነው። የጠረጠርከው ልክ ነህ፣ ግን የሚቱ ደግሞ አላወካትም። አሁን እኔ ሌላ ከምንም ጋር አይደለም ይሄ ነገር የተፈጠረው ማለት ነው ይሄ ፅንስ ሳይረጋ በፊት ጭንቀት ካለ ይወርዳል። ይህን ከምንም ታቃላሱቢያንሱሰውሱማሰባለሞምንበላ እንደ ትልቅ ሰው እየተጨነቀችበት ያለችበት ጉዳይ የፍቅር ጉዳይ ነው። እንደዚህ ሆና ታማ ያለች ስለ እርግዝና የሚወራበት ጊዜም አደለም። ትረሳውና ፈጣሪ ካለው የአድጎ ታገኘዋል ፅንሱ ካላሉ ደግሞ ልክ እንደዚህ ያው ይበላሻል። ሳሚን ስለ ፍቅር እኔም አስባለሁ እንግዲህ ፍቅር ፍቅር ስላልካት፣ እሙ ለእኔም እንደ እናቴ እንደ እህቴ ነበረች። አንተ ራሱ ይሄ ነገር ያሳስብሃል ሳሚን፣ እያወራ ብዙ ነገር አስባለሁ እኔ ጤናዋ ተመልሶ እንደማይ ፈጣሪ እንደሚያሳየኝ አምናለሁ። ፈጣሪ ደግሞ ፈጣሪም ማርልን ይባላል። ተሽሏት እንደምናየት ተስፋ አለን፣ እምነትም አለ። ግን እሚ የሰራችውን ስራ እራሷ የሰው ልጅ ምን ይባላል መሰለህ ሳሚታ አባትነት እምነት ነው ስለዚህ የሰራችሁን ስራ ስለምታቅ አስመርዳው ነው። በቃ ተው እንደዚያ አትበል። ስትጀምር እንደፈለግ ብታስረዳው እራሱ እኮ መተማመን እስከሌለ ድረስ አብራችሁ መቆየት እኮ አስፈላጊ ነው። ጥሩ ነገር ነው። አሁን እሷም የተናገረችው ምንድን ነው። ቅደምም እያወራች ነበር እና እኔ ብዙ ጭንቀቶችን ይዤ መቀመጥ አልችልም። የእሙ የፍቅር ጉዳይ አለብን። እንደገና ደግሞ ሌላ እየመጣ በየቀኑ ለጸጸት እየደረገኝ ነው። እኔም ራሴ ጸጸቶኛል ነው የምትለው ገብቷል። አድርጋው ሳይሆን በተፈጥሮ መንገድ ቢሆን ልጁ ፅንሱ በመውረዱ እኔም ጸጸቶኛል። ያንን ጸጸቴን በየቀኑ እየመጣ እየቀሰቀሰብኝ ነው። ስለዚህ እኔ ከእሱ ጋር አልፈልግም ነው ያለችው። ግን አልፈልግም ስላለች ቢቻ ነገር አለ የለም። ሁለታችሁ እንደነገረክ በቃ እኔ ከዚህ በላይ ምንም አይነት መጨናነቅም እንደገና ደግሞ ምንም ነገር አልፈልግም። በቃ እኔ እናንተ እዚህ ጋር ማቆም ነው ያለብን። ምንም የምቀይረው ነገር የለም። የእናንተ ፍቅር ሳይፈርስ ፍቅርን እናድናት። አንዴ መጀመሪያ እሷን እንታደግ። እኔ ነገር እኔ ከዚህ በኋላ ምንም ስለ ራሴ የማስበው ነገር የለም። ሙሉ ነገራችን ላይ መጀመሪያ ማልፋት ባለብን መንገድ ፍቅር ላይ እንልፋና ከዛ እናንተ ይቀጥላል። ምንም ነገር አልፈልግም ከዚህ በኋላ እንዲኖረኝ አፈቢሆ ከጎን እሆናለሁ። ግን ጥሩ ሀሳብ። በቃ እኔም ተጣልተን ምናምን ሳይሆን በቃ እኔ ኔ ከልውል ጋር ምንም ነገር እኮ አልፈልግም ማለት አትችልም። እኔ እችላለሁ ነው ሰላም ምናምን ምንም አይ- የማነሳውም እኮ ይኸውላችሁ፣ እናንተ ገና እድሜያችሁ ገና ትንሽ ነው። አሁን ትንሽ ነው፣ ግን ያው ተፈጥሮ ነበር። ሌላ እኮ ምንም ማድረግ አይቻልም። እናንተ ስርዓቱን ጠብቁት። እግዚአብሔር የሚወደው እንደዚያ ነው። መጀመሪያ ስርዓቱንና ደንቡን ጠብቁት።

ጥሩ መኖር የሚፈልጉ ጥሩ ምግባር ያላቸው አሉ በሙላ። እኔ እኮ ለዛ እኮ ነው ነግር የራስን ህይወት መቀጠል ትችላለን። ልውል መጥቶ ልብሱን ሳይ በጣም ነው ልብ ልቤ የተሰበረ ከዛ ደግሞ ምንድነው ሲያሰብኩት እኔ በቃ ልውል ይህንን ልብስ ይቀመጥለትና እርግጠኛ ልጅ ሁለተኛ ልጃቸው ይመጣል ይመጣል ካወሰረዳችሁ በኋላ፣ ባንዴ ምንም ሀሳቤን እኔ ሰው የሚላችሁት ስም አብሮኝ እኔ ምንም ቀይረው ነገር የለኝም። ከዚህ በኋላ ምንም ነገር በአንተ ፊት ቃል እንዲገባለን ይፈልጋሉ። ስልክም ምናምን በቃ መተው፣ እኔ አይምሮ እንዲያርፍ እፈልጋለሁ ዝምድናችን እኮ የቤተሰቡነት መቀጠል ይችላል። ግን ከኔ ጋር ያለው ነገር መቆም አለበት። እሱ አለ እየከፈለ ነው ግን አውቃለሁ። ግን ከኔ ጋር ያለው ነገር ከዛሬ ጀምሮ መቆም አለበት። በቃ ምንም ነገር ማለት ነው። እንደ እህትና እንደ ወንድም መሆን እንችላለን። ምንም ችግር የለውም። ግን ደግሞ ነበረን በ ይፈጠራል፣ ይኖርሃል ከዛ በኋላ ሊቆም ይችላል። ስለዚህ የፈሰሰ ውሃ ይታፈስ። እኔ የምፈልገው ይሄ ነው። እንደዚህ መለየት ስለ መለየት መልካሙን ሁሉ መኝልሻለሁ። ለወንድም ስለነበረን ጊዜ ስለነበረን፣ ሳሚ እኔ አንተ እንድትጨነቅ አልፈለግም እና ቆይ